ወጣና ካብሪሽ ላይቭ የታዘብኩት ነገር ቢኖር የመዳም ቅመሞችን የእውነት የመዳም ቀመሞች በጣም ነው የታዘብኳችሁ። በጣም ነው የምትገርሙት እንዴት በሰው ደስታ ውስጥ እንደምትደሰቱን ያየሁት በዚህ ላይቭ ላይ የእውነቴን ነው ምላችሁ። ምክንያቱም እኔ ላይቭን ይዤ ያልመጣሁት ብዙ ቦታ እየተለቀቀ እያያችሁ ስለሆነ እዛ እንኳን ላይቭ ላይ እንኳን አይታችሁ ድጋሚ እንኳን ዩቱብ ላይ ስትመጡ አታልፉ ሩታ ከተባለ አታልፉም። እና በጣም የእናንተ ነገር እኔ ንነግራችሁ አልገልጽም። እኔ በላይቭ በዩቱቡም እናንተን ሳስባችሁ በጣም ነው የምትገርሙ የመዳም ቅመሞች የእውነት ትለይ ያላችሁ ከምላችሁ በላይ ማለት ነው። ምክንያቱም ለሩታ ያላችሁን ፍቅር ያላችሁን አክብሮት ከስጦታው በላይ ካወረዳችሁት አንበሳ በላይ ለሩታ ያላችሁ ክብርና ያላችሁ ፍቅርን የገለጻችሁበት ሁኔታ በኮሜንታችሁ በጣም ይገርም ነበረ። በቃ ላይቭ ላይም ሩታለች ከተባለች በቃ እናንተ አጠፉም። ዩቱብ ላይም ሩታ ከተባለች የትም ቤት ይሁን ገብታችሁ ሩታን ከማየት ፍቅራችሁን ከመግለጽ ወደኋላ አትሉም እና በጣም ነው የምትገርሙት። ቅመሞችዬ እንደ እናንተ ንብ ያለው ሰው የታደለ ነው። በተለይ ሩታን የወደዳችሁበት መንገድ የሚገርም ነው። አብርሽን እኮ ጭራውን ያስነቀላችሁት የእውነት ጭራውን ያስነቀላችሁት በሚገርም ሁኔታ ማለት ነው። እና እኔ በእናንተ ኮሜንት ነው የእውነት ግርም ያለኝ ማለት ነው። በቃ ከላይ በላይ የእናንተ ኮሜንት ይገርም ነበረ። በቃ ሩታዬ እንወድሻለን ሩታዬ የኔ ቆንጆ የኔ እህት እንወድሻለን በቃ ስታሸንፍም ከእሷ ደስታ በላይ የእናንተ ደስታ በኮሜንት ይገርም ነበር በቃ እናንተ ላይቭ ሊያስገብቶ እላችሁ ላይ የሚታየውን ደስታ ቢታይ በቪዲዮ የሚገርም ነበረ እና ያው ሩታ እንዳሸነፈች በላይቭ ላይ ሁላችሁም ታቃላችሁ አብርሽ በገዛ ሚስቱ ይቀናሉ እስከሚባል ድረስ ተንጨረጨረ የእውነት በመጨረሻ ያው ሁላችሁም እንዳያችሁ ላይቭ ላይ ተኛ አብርሽ ማለት ነው እና ሩታ በማሸነፏ ያው መቼም አብርሽ ሩታ የሚባል ነገር አሁን ላይ ሆነ እንጂ ያው የአብርሽ ናት ወጣም ወረደ ግን ቢሆንም ያው ሩታ በማሸነፏ የትናንትናውን የላይቭ ጊም የእውነት ሁላችንም ደስ ብሎናል ቅመሞች እኔ እውነት ለመናገር ላይቭን ከእናንተ የሚያመልጥ ነገር የለም ግ ግን ስለገረማችሁኝ እናንተን ለማድነቅ የመጣት የእውነቴን ነው። ምላችሁ እንዴ እዛ ጋ ኮ እንትኑን የሚያወርደው የመዳም ቅመም እኮ ናት። የእውነቴ ነው። ፍቅሯን ስትገልጽ ራሱ ለሩታ ያላችሁን ቦታ ስትገልጹ ራሱ በጣም ትገርሙ ነበረ። የእውነት እዛ ጋ አንበሳ የምታወርዱት የመዳም ቅመሞች እኮ ናችሁ። ወን አሜሪካ ያለ ወን አሜሪካ ያለች አደለችም፣ ያንን ነገር የምታደርገውና የእናንተ ይለያል የእውነት በተለይ ሩታን የወደዳችሁበት መንገድ ሩታን ያከበራችሁበት መንገድ የእውነት በጣም ይለያል። እናንተ ትለያላችሁ። በቃ ግን ደግሞ እዚህ ጋር አንድ ነገር ማስተላለፍ የምፈልገው ቅመሞች ይሄ ለራሳችሁም መኖር አለባችሁ። እሺ፣ ለራሳችሁም ኑሩ። ራሳችሁንም እያሰባችሁ ከተከፋው ጋር ሁሉ ተከፍታችሁ፣ ከተደሰተው ሁሉ ጋር ተደስታችሁ አይሆንም። ምክንያቱም ለራሳችሁ መኖር የሚባል ነገር አለ ነው የምላችሁ። ለራሳችሁም እያሰባችሁ፣ ለራሳችሁም እየኖራችሁ ምክንያቱም እናንተ ውስጥን ያውን የማየው ነገር ሩታና አብርሽ የሆነ ነገር ሲፈጠር ሩታ ስትከፋ አብራችሁ ምና ቃል እንደምትከፉ ሩታ ስትደሰት ከሩታ በላይ እናንተ ስትደሰቱ ያለውና፣ ለራሳችሁም እያሰባችሁ ቅመሞች እየ ማለት ነው። በቃ ምንም ያልተበረዘ ንጹ ልቢዛችሁ የመጣችሁት እናንተ ናችሁ። የእውነት እናንተ ብቻ ናችሁና ለእናንተ ምስጋና ሲያንሳችሁ ነው። የእውነቴ ነው። መቼም ሁሉም በእናንተ ትከሻ ላይ ሆኖ የሆነ ደረጃ ላይ ይደርስና እናንተን እስከ መፈጠራችሁም የሚረሱ አሉ። እውነት ለመናገር እኔ በዩቱብ ላይ በጣም የመዳም ቅመሞችን ሲያመሰግን በጣም ሲያከብራቸው ያየሁት እውነት ለመናገር ሐቁ ብሩኬን ብቻ ነው። የእውነት ብሩኬን ብቻ ነው እና ብሩኬ ሁሌም የመዳም ቅመሞችን ሲያመሰግን ሲያከብር እኛ እዚህ ጋር የደረስ ነው፣ እዚህ ጋር የቆም ነው፣ እዚህ ጋር በእናንተ ፊት የቆም ነው እኮ በእናንተ ብርታት ነው፣ በእናንተ ተከሻለ የሆነን ነው፣ እናንተ አበረታታችሁን ነው፣ እናንተ ቪዲዮ አይታችሁ ነው ይላል። እና እኔ አብርሽን ነው በጣም የመዳም ቅመሞችን ለየት አድርጎ ቦታ ሰጥቶ አብርሽ አድጉ፣ ቡርኬ ይቅርታ፣ ቡርኬ ነው። እናንተን ለየት አድርጎ ሲያመሰግንም ሁሌ ካፉሎ የማትጠፉት ቡሩኬ ላይ ነው እና የእውነት የመዳም ቅመሞች ያው በእናንተ ትከሻ ላይ ብዙዎቹ ያድጋሉ፣ ብዙዎቹ ይለወጣሉ፣ ግን እናንተ መጨረሻ ይረሳሉ። ግን ቢሆንም ይሁን ይሁን የእውነት እናንተ በሰው ደስታው ስትደሰቱ ስለማይ ይገርመኛል። በጣም ነው የምታዘባችሁ በጣም ነው የሚገርመኝና፣ እናንተ ትለያላችሁ። ያው ብዙዎቹ ያው ላይቭን ቪዲዮ እየለቀቁ እያየን ነው። ግን ደግሞ እኔ ቪዲዮን ስላያችሁ የላይቭን ቪዲዮ ትከታተላላችሁ። ከእናንተ የሚያበልጥ ነገር የለም። በዩቱቡም በቲክቶክም ስለምታዩት ግን እናንተን ስለታዘብኳችሁ ለእውነት ለእናንተ ያለኝን ምስጋና ለእናንተ ያለኝን አድናቆት ለመግለጽ ነው። በትናንትናው ቪዲዮ ከሩታና አብርሽ ያደረጉትን በጣም የሚገርም ሩታ ያሸነፈችበት አብርሽ በጣም ጭራ የነቀለበት የተገረመበት ነበረና እናንተን